ሀይሚ፣ እኔ በራሴ ትክክል ነኝ። ብሩክ፣ እኔ በራሴ ትክክል ነኝ። እኔ ትክክል ነኝ፣ እኔ ትክክል ነኝ፣ እኔ ነኝ፣ እኔ ነኝ፣ እኔ ነኝ እየተባባሉ ይገኛሉ። በዚህ በመሀል እንግዲህ ፍቅር እየተሰቃየ ይገኛል። ፍቅር እየተንገላታ ይገኛል። ፍቅር መግቢያ መውጫ አጥቶ ይገኛል። ፍቅር በጣም ተጨናንቋል። እንደምታያቸው እንግዲህ ዩቲዩብ ላይ የማይዋሹ በቃ ሰውን የሚያስጨነቅ ነገር የማይሰሩ በራሳቸው አለም የሚኖሩ አስደሳች የፍቅር ጊዜያትን የሚያሳለፉ አስደሳች ለተመልካችም ለራሳቸውም ደስ የሚል ስራን ሰርተው ውለው የሚገቡ ልጆች ነበሩ። እጅግ በጣም በእድሜም በጣም ትንሽ የሚባሉ አስደሳች ጥንዶች ነበሩ። አሁን ላይ ግን ሀይሚም ትክክል ነኝ ትላለች፣ የእኔ መንገድ ትክክል ነው፣ እኔ ያደረግኩት ነገር ትክክል ነው ትላለች። ብሩክ ደግሞ እኔም ትክክል ነኝ፣ አንቺ ያደረግሽው ነገር ስህተት ነው እያለ ይገኛል። በመሀል እንግዲህ ከባድ ጸብ፣ ከባድ ፈተና ውስጥ ገብተዋል ማለት ነው። ሀይሚና ብሩክ አስቸጋሪ ሁኔታን እንግዲህ እያሳለፉ ይገኛሉ ማለት ነው። በዛ ጉዳይ ላይም እንግዲህ ትንሽ እርፍ ብለው ነበረ። አሁን ደግሞ ልክ እንደ አዲስ ደግሞ የሀይሚም የቡራም አድናቂነን የሚሉ የእውነት አድናቂም የሆኑ የእውነት አድራቂም አድናቂም ይሆኑ አሉ። እንደምታውቁት ዩትዩብ ላይ ብዙ አሽቃባጭ ሰዎች አሉ የሚከታተሉ ሰዎች ብዙ መልካም ሰዎችም አሉና ሀይሚንም ለብቻ እየደገፉ ብሩክን እርግጥ የሚያረጉ የሚሳደቡ፣ የሚዘቀዝቁ ሰዎች ድጋሚ ከሚ ተነስቶባቸዋል ፈልቶባቸዋል። እንዲሁም ደግሞ ሀይሚንም ጥፋተኛ አድርገው ብሩክን የደገፉ አስመስለው እንግዲህ ሀይሚንም እየሰደቧት እያንቋሸሿት ይገኛሉ። በአጠቃላይ የሀይሚና የብሩክ ችግር ምንድን ነው? እንደ አዲስ የፈነ በቃ። ከዚህ በፊት ያው ብዙ ችግር ተፈጥሮ ወደ ራሳቸው ተመልሰው ልክ እንደ አዲስ ደግሞ ጥሩ ነገሮችን እያደረጉ ነበር። አሁን ደግሞ አዲስ ነገር መጧል። ብሩክም ከባድ ነገር ላይ ነው የሚገኘው። ሀይሚን የምንሽን ነገር ማታደርጊ ከሆነ በጣም ከባድ ነው እያላት ነው የሚገኘው። ሀይሚ ደግሞ እኔም ትክክል ነኝ በራሴ ስለዚህ ልታዳምጠኝ ይገባል ስትለው እሱ እንግዲህ በጣም እውነትም አለው። በነገራችን ላይ ግን በጣም በቁጣ ነበር ሲናገር የነበረው። ሀብ እንግዲህ በመሀል ገብቶ ከባድ ሁኔታ ላይ ይገኛሉ። ሀይሚም እንግዲህ ሁሉን ነገር ጥላ ሄዳለች ማለት ነው። ምንድን ነው የተፈጠረው ነገር የሚለውን በደንብ እናወራበታለን። ከዛ በፊት ግን እንዴት ናችሁ? የተወደዳችሁ ቻናል የቤተሰቦች ባላችሁበት ሰላማችሁ ይብዛልኝ። እንግዲህ ሀይሚን ማለት ነው ከዛ በፊት እንደው ከነገሩ ከጸቡ፣ ከሁሉም ነገር ከሀሳብ አስተያየት ከመስጠት ት በፊት ይሄ ጸጉር እስታይል ሀይሚ ላይ አያምርም፣ እንዴት እንዳሳመራት። የእውነት ለመናገር የሀይሚ ለውጥ የሀይሚ እንዴት ሰው በዚህ ልክ በየቀኑ በየደቂቃው በየሰከንዱ እንዴት እያማረበት ይሄዳል። እግዚአብሔርን እኔ አንዳንዴ ሀይሚን ሳያት ማለት ነው እምባዬ ሁሉ ይመጣል። በቃ የእውነት ለመናገር የእውነት ህይወቷ የተቀየረ የእውነት ኑሯ ህይወቷ ሁሉ ነገር ተስተካክሎላት ሞልቶላት የምትኖር ሴት ናት በእውነት። አንዳንዴ በልጅነት እድሜያችሁ በጣም በብዙ መፈተን በጣም በብዙ ችግር ውስጥ ማለፍ ማለት ነው፣ በእውነት ነው የምላችሁ መጨረሻችሁ ያማረ ነው የሚሆነው። እግዚአብሔር ጥሎ አይጥላችሁም። አንድ ቀን ይከሳችኋል። እናንተ ብቻ በፈተና ታግሳችሁ ኑሩ። ሃይሚ በጣም እንደ ራሷን እስከ ማጥፋት የሚያስደርስ ችግር ነበረባት። እኔ ሁሉን ነገር አውቃለሁ ስለ ሃይሚ ከካሜራ ጀርባ። እናንተ ካሜራ ላይ የወጣውን ነገር ነው የምታውቁት። እኔ ካሜራ ላይ ያልወጣ ብዙ ችግሯን ብዙ መከራዋን ብዙ ስቃይዋን በደንብ አውቃለሁ እና ያንን ነገር ታግሳ ስላለፈች እግዚአብሔር ደግሞ ህይወቷን ቀየረው። መልካም ሰው ከጎኑ አደረገላት። እሷንም ህይወቷን ቀስ በቀስ ቀየረላት። ለሁሉም ሰው አስተማሪ እንድትሆን አደረጋት። በዚህ እድሜዋ ሀብታም ሆነች፣ ቆንጆ ሆነች፣ አማረባት አለባበሷ ሁሉ ነገሯ እና የሀይሚ ውበት በጣም ስለሚገርመኝ ነው በጣም ይደቅቀኛል። በቃ የእውነት በቃ ውብ ሆነች። በየቀኑ እያደረች አንድ ቪዲዮ ዛሬ ሰሩ። በጣም ዋው ዛሬ ደግሞ አምሮባታል ስንል ደግሞ በሁለተኛው ቀን ሌላ ቪዲዮ ስትሰራ በጣም አምሮባት ነው የምትመጣው። እና የሚገርም ነው የእውነት ለመናገር እና የሀይሚ ውበት በየቀኑ ነው እየጨመረ የሚገኘው። እሷን አለማድነቅ ሆነ ስለሱ አለማውራት አልችልም። እና ይህንን ሀሳብ ለመስጠት ፈልጌ ነው። እና ሀይሚ ክፉ አይንካሽ። በሄድሽበት ባለሽበት ቦታ ሁሌም በቃ ደስተኛ ሆነሽ ፈክተሽ ገና አራቱ ልጆች ተወልደው እንደምናይ ተስፋ አደርጋለሁኝ እና ወደ አላቸው ወይ ደግሞ ሰሞኑ ስለተፈጠረው ግርግር ሳወራላችሁ ትናንትና፣ እንግዲህ ብሩክና ሀይሚ ተገናኝተው ነበረ። ድጋሚ ሀብን እንግዲህ ሽማግሌ እንዲሆናት ይዛ መጣ ነበረ። ሀብን በሁለታችሁ መሀል መግባት ስለማልፍ በጣም ቆጠብ ሰው ነው በነገራችን ላይ እንዲህ ዝም ብሎ እንደ አብርሽና እንደ ሩታ ቤተሰብ ወይ ደግሞ እንደ አብርሽና ሩታ ዘመዶች ወይ ደግሞ እንደ አብርሽና ሩታ ጓደኞች አይደሉም። የሀብ የእውነት ለመናገር በእነሱ ቢጣሉ ቢጋጩ የሆነ ችግሮቻቸውን በራሳቸው እንዲፈቱ ፈልገው ራሳቸውን ያገላሉ እንጂ እንዲህ በቃ ገብተው ወጥተው የሚያቦካ የሚጋግር የለም። የእውነት ለመናገር እና ዛሬ ግን ሀይሚ እንግዲህ ሀምን እንዲሸመግላት ይዘው መጣለች። በሁለታችሁ መሀል መግባት ስለማልፈልግ ነው ግን እሺ ብሎ ያለውን ሁኔታውን ለመረዳት እየሞከረ ነበር። ብሩክ በጣም ተናዶባታል፣ በጣም ከሚባለው በላይ። ሀይሚም ደግሞ ስልክ መዝጋት መብቴ ነው እያለች ትገኛለች። ለምን ስልክሽን ዘግተሽ ጠፋሽ ሲላት አንተ ላይ ብቻ አይደለም የዘጋውትኝ ሁሉም ሰው ላይ ነው ሙሉ በሙሉ ያጠፋውት ብላለች። ና መብት አለሽ የለሽም ለሚለው ነገር እውነት ለመናገር መብት የለሽም ሀይሚ። እያንዳንዱ እርምጃሽን፣ እያንዳንዱ እንቅስቃሴሽን፣ እያንዳንዱ ሁኔታሽን ብሩክ የማወቅ ግዴታ አለበት። አንቺ ለአንቺ የማሳወቅ ግዴታ አለብሽ፣ በቃ በአጭሩ ምክንያቱም ፍቅር ማት፣ እዚህ ጋር የጀመራችሁት እኮ ቃቃ እኮ አይደለም፣ ወይም ደግሞ ዝም ብሎ ጊዜያዊ ነገር እኮ አይደለም። ጊዜያዊ ነገርማ ከሆነ ዛሬ በቃ እንደፈለግሽ ፈታ ብለሽ ከብሩክ የፈለገ ነገር ስታደርጊ ቆይተሽ በሁለተኛው ቀን አላውቅም፣ አታውቅኝም፣ ስልክ አነሳው አላነሳው፣ ምንድን ነው ምን ምን ታውቅኛለ ብለሽም ልትዘጊ ትችያለሽ። አሁን ግን የተጀመረው የረዥም ጉዞ የረዥም

ስለዚህ ያ ነገር ሆኖ ሳለ ስልክ በቃ መዝጋት ፈልጌ ነው የዘጋሁት አይባልም። ምክንያቱም ስትፈልጊ ልትዘጊ ስትፈልጊ ልታዋሩ አትችም። በአንቺ ሕይወት ላይ መብት እንዲኖረው አድርገሻል። ፍቅርን አሳይተሻል። ፍቅርን ጀምራችኋል። በቃ አንቺን በእሱ ሕይወት መብት አለሽ፣ የሆነ ነገር የማድረግ የማወቅ ሁሉን ነገር የማወቅ መብት አለሽ። እሱም የአንቺ ሕይወት ላይ ያለውን ነገር የማወቅ ሙሉ መብት አለው። እና ስራ አለበት ልሄድ እየፈለግኩትኝም ስራ ስላለ እዚህ ያለውን ሕይወትን ሲጀምር ምን ስራ ኑሮት ነው አሁን? እንደ እውነት ስለ እውነት እናውራ ከተባለ የሚያስተካክለው ነገር ይኖር ይችላል። እሺ ቡታጅራ፣ ለእናቱ ጉዳይም ሊሆን ይችላል፣ በወንድሞቹ ጉዳይ ለራሱም ሊሆን ይችላል የሚያስተካክለው ነገር ሊኖር ይችላል። ግን ደግሞ ያን ያህል አንገብጋቢ ስራ የለበትም፣ እየሄደ እየመጣ ከቡታጅራ አዲስ አበባ ርቆ ነው። ሲጀመርስ፣ ምን ጥጥ፣ ምን የትኛው? ሲጀመር ስራችሁ ዩቲብ ነው፣ ሌላ ምን ስራ አላችሁ? የእውነትን እንነጋገር ከተባለ ወጣችሁም ወረዳችሁም፣ የዩትዩብ ሀሳብ ይዛችሁ መጣችሁ። ዩቲብ ላይ ነው የምትሰሩት፣ ገንዘብ የምታገኙትም በዩቲብ ነው። ያን ያህል ግል ስራ ሊኖራችሁ ይችላል። ግን እንዲህ አንገብጋቢ የሆነ እንኳን ቡታጅራ አዲስ አበባ ውስጥም የላችሁም። እና ሀይሚ ጥየሌ የደፈራውት እኮ ነው የፈለጉት። እንደዚህ ነው ስራ አንተተ እንድትሄድ አልፈልግም ምናምን ስትይ ነበር። ኖ እንደዛ የሚባል ነገርም የለም። መሄድም ካለብሽ ተነጋግረሽ አስረድተሽው ወረዲ። አሁን እኮ ተጋብታችኋል ማለት ይቻላል። በቃ ማለት ሁሉን ነገር አሳወቀሽው ተነጋግራችሁ፣ በቃ መሄድ ካለብሽም ትሄጃለሽ። እንኳን አይደለም አዲስ አበባ ከቡታጅራ አዲስ አበባ ይቅርና ሌላ ዓለም ሀገር ከኢትዮጵያ ውጭም እኮ ወጠሽ ሄደሽ ማድረግ ያለብሽን ነገር አድርገሽ ልትመጭት ትችላለሽ። ግን ደግሞ በዚህ ሁኔታ ላይ ሳትነጋገር ዝም ብሎ ጥሎ መሄድ የለም። ዱሮ ነበር ሲንግል እያለሽ ወይ ደግሞ ፍቅር ሳትጀምሩ ነው ሊሆን የሚችለው እንጂ አሁን ላይ ሁሉ ነገር መስመር ይዟልና፣ ያ ነገር ማድረግሽ ስህተት ነበረ። ግን ደግሞ ብሩክም ያው እውነት አለው ለማለት ነውና ብሩክ በጣም ተበሳጭቶባት ሲያወራ ነበረና ብሩክ ደግሞ ታጋሽ መሆን መቻል አለብህ። በአጭሩ አንተ ትብስ አንቺ ትብስ ተባብላችሁ ማትኖሩ ከሆነ ፍቅር በጣም አስቸጋሪ ነው የሚሆነው። በዚህ ክፍተት ደግሞ ሰይጣንም ይገባል። የእውነት ለመናገር ከዛ ሌላ ሶስተኛ አራተኛ ወገን ይዞባችሁ ይመጣል። በቃ ፍቅራችሁ እንዳለ ተበታትኖ ሊቀር ነው ማለት ነው። እንዲህ በጅምሩ ምንም ሳይስተካከል ምንም ሳይሞላ የሆነ በጅምር ሊቀር ነው ማለት ነው። ለምን እንደዛ ይሆናል? በትንሽ ስህተት እና ሀይሚም ተበሳጭታ እንግዲህ ሀብን አስር ብታስረዳው አስረዳው እኔ ከዚህ በላይ መቀመጥ አልችልም መቆየት አልችልም ብላ እንግዲህ ሁሉን ነገር ጥላ ሄዳለች እና ሀይሚ አንድ ነገር ተናግራለች። በፊት አለች ሁሉን ነገር ነበር የምናገረው ሚዲያ ላይ እየመጣው አሁን ግን በውስጤ መያዝ የምፈልገው ብዙ ነገር አለ ብላለች። እና መያዝሽ ጥሩ ነው፣ ብስለትሽን ለውጥሽን እናይበታለን ምክንያቱም ሁሌ ልጅነት የለም። ግን ከኛ ልትደብቂ ትችያለሽ፣ ግን ከብሩክ በየት በኩል እንዴት ብለሽ ልደብቅ ትችያለሽ? ለማንኛውም አንቺ ፍጹም አይደለሽም ሰውነሽ። አንድ ነገር ተናግረሻል። ሁሉ ነገር እኔ ነኝ ጅማሩ ዋን ያደረኩት ብሩክም እንዲታመም ምናምን። በመጀመሪያ እኔ ብሩክ ደህና ሆኖ ስላየሁት በጣም ደስ ብሎኛል። ምክንያቱም ከባድ ጨጓራ ስላለበት ጨጓራ ታውቃላችሁ፣ እስከ መግደልም ያደርሳል። የእውነት ለመናገር ማለት ነው ከባድ ከሆነ ኬዙ በጣም አስቸጋሪ ነው። ሰው ያልታወየ በቃ የሚገድል የማይመስለኝ ግን ደግሞ ከባድ የሆነ በሽታ ነውና ብሩክ ተሽሎት ደህና ሆኖ ስላየሁት ደስ ብሎኛል። እና ሀይሜ ነገሮች እኔ ላይ ነው የሚገኑት ሁልጊዜ ምናምን ብለሻልና፣ አዎ አንዳንዴ፣ በእርግጥ እንወድሻለን፣ እኛ እንረዳሻለን። የፈለገ ነገር ብታደርጊ ግን ማስተዋል መቻል አለብሽ። ላለፈ ክረምት ቤት አይሰራም ይባላል። ለፈሰሰው አይታፈስም። አንዴ በቃ ጥፋት አጥፍተሻል፣ አለቀ። በአንቺ ጥፋት ማጥፋት አልተጀመረ ሲጀመር ማለት ነው። የምትከፋፈሉ የምትከፋፍሉ ልጆች ደግሞ በጣም ነው የምታስጠሉት፣ የምዘጉት ማለት ነው። ሀይሚ የወላችሁ እግዚአብሔርን፣ ሀይሚ ብሩክ ማለት ነው። የፈለገ ፈተና ሊበዛባቸው ይችላል፣ ግን አንድ እንደሚሆኑ ሁሉ የምነግራቸዋለሁ እግዚአብሔርን። እንደውም እነሱ ይሻላሉ፣ ውሸት አይዋሹ። የእውነት እንደው ዩቲዩብ ላይ እንኳን ውሸት ቢዋሹ እንኳን ማለት ነው እንደው ደስ የማይል ነገር የውሸታቸውን ሁለቱም እያወቁ እንደ ቀልድ እንኳን ቢሰሩ ማለት ነው። አንደኛ አስተማሪ ነው ሊሆን ይችል የሚችለው፣ ሁለተኛ ነገር ደግሞ ራሳቸው የሚጨናነቁበት፣ ብሩክ ጥለኝ ሄደ፣ ሀይሚ ጥላኝ ሄደች ወይ ሀይሚ አኮረፈችኝ፣ ብሩክ አኮረፈኝ የሚል አይነት ሀሳብ ይዘው ነው እንጂ የሚመጡት ማለት ነው። ሌላ ታሪክ በቃ ዓለም ላይ ተሰርቶ ማያቅ ብልግና አይሰሩም፣ ዩቱብ ላይ። እግዚአብሔርን በጣም ነው ማደንቃቸው፣ በጣም ነው ማበረታታቸው፣ በጣም ነው መወዳቸው። በብሩክ በብሩክና በሀይሚ አትምጡብኝ። በቃ በጨረቃ ፋሚሎች ማለት ነው። ምድረ ግምትምት ያሉ ስንቶች አሉ አይደል እንዴ? የወረደ ከባለትዳር የማይጠበቅ ከሰው ኑሮ ከሰው ህይወት የማይጠበቅ ዓለም ላይ የሌለ ብልግና ጭምልቅና አይደል እንዴ ይዞ የሚመጡት ቪዲዮ የሚሰሩት እነዛንም ስትከታተሉ ስታደንቁት ትውላላችሁ እንዴ። አንዱ እኮ ማለት ነው ሚስቱን ቁጭ አርጎ ሚስቱን አስረግዞ መጠው እኮ፣ ሌላው ሽማ ይዞ መጠው እኮ። ጎበዝ ጀግና የምትሉት ጎበዞች እኮ ናችሁ እናንተ። አፈር ላይም ብላችሁ እንዳታወሩ ምድረ ምቀኛ። ሲጀመር ማለት ነው የኛ ሀበሻ ሕዝብ ምቀኛ እኮ ነው። የእውነት ለመናገር ማለት ነውና ሀይሚ ማለት ነው እሰይ ደግ አደረገች። እንኳንም ጥፋት አጠፋች። በቃ መናገር ካለባችሁ የምትወዷት ከሆነ በስርዓት ማስረዳት ስህተቷን፣ ለእሷ ያልታያት ጥፋት ካለ ለእሷ ያልታያት ስህተት ካለ እንደዚህ አታድርጊ፣ ይሄ ይሄ ነገር ሊጎዳሽ ይችላል ብላችሁ መሁራት ስትችሉ እንዴት እንዴት አደርጋለች ብላችሁ አሽቃብጣችሁ ለብሩክ ያዘናችሁ መስላችሁ ሀይሜን ብዙ ነገር ትላላችሁ በአናታችሁ ተተከሉ። የእውነት ነው ምላችሁ እና ሀይሚዬ፣ ምንም ነገር እንዳትጨነቂ እንዳታሰቢ፣ ብሩክን ብቻ ተከታይ፣ ከብሩህ ጋር ብቻ ተግባቢ፣ ከብሩህ ጋር ተስማሚ። ሌላው የወልጅ እንደ ሙሉን ተመልካች ተመልካቾችሽን እንደ አዝለሻቸው ብትዞሪ ሙሉን አንድ ላይ ብታዝያቸው ማለት ነው እግራችን ተንጠለጠለ ብለው የሆነ ሀሳብ መስጠታቸው አይቀርም፣ የሆነ ነገር መናገራቸው አይቀርም። ከመተቸት ወደኋላ አይልም የሀበሻ ሕዝብ ማለት ነው። ስራችሁን ስሩ በአግባቡ፣ ችግር የለውም። እንወዳቸዋለን እኛ ግን፣ ሁለታችሁን የሚያራርቅ ሁለታችሁን የሚያጣላ ከባድ ጸብ እንዳይፈጠር ነው። ተቻቻሎ፣ ተከባበሮ፣ ተስማሙ፣ ተግባቡ ብዬ እኔ ሀሳብ አስተያየት እንሰጣለሁ። ይቀጥላል። በቃ ምንም ማድረግ አይቻልም። ይጨቃጨቁ። እንደ ኑሮ ሳይጨቃጨቁ፣ ሳይከራከሩ፣ ሳይጣሉ ምንም አልጋ በአልጋ የሆነ ኑሮ የለም። አዳሜ በቤትሽ ሁሉ የምታሳለፊው ስንት ጉዳጉድ እያለብሽ በቃ ምንም ነገር አይተሽ ምናምን የሆነ እኔ ንጹ ነኝ የምትይ ሰዎች አላችሁ። ምንም አታመጡም። እና ሀይሚ መደንገጥም የለብሽም መፍራትም የለብሽም። ብሩክ አሁ እውነቱን ነው ያደረግሽው ነገር ቢያበሳጭም ቢያናደድም ደግሞ ይረዳሻል። የእውነቴ ነው ልሽ የሚወድሽ ሰው እስከ ጥግ ድረስ ይረዳሻል። ግን ሁሌ ጥፋት አጥፊ ማለት ደግሞ አይደለም። በዚህ ልክም ራስሽን ማስጨነቅ የለብሽም መፍራት የለብሽም ለማለት ነው። እና ቅመማ ቡቡዬ ወደፊት ማንም ሰው አተስሞ ሰው ምንም ነገር ከመናገር ወደኋላ አይልም የእውነት ለመናገር እና ምቀኛ የበዛበት ሀገር ላይ ስለምንኖር ነው። የምር ለመናገር እና ሀይሜ ቡቡዬ ወደፊት ምንም ችግር ምንም ፈተና ቢያጋጥማችሁም ተወጡት አላችሁ። ነገ ሌላ ቀን ነውና ሀብም እንግዲህ ምርጥዬ ሰው ነው። ብሩክም ጨክኖ አይጨክንባትም። ይወዳታል። ከእሷ መለይ ስለማይፈልግ ነው። ከእሷ መራቅ ስለማይፈልግ ነው። ሌላ ምንም አዲስ ነገር ኑሮ አይደለም። የእናንተም ሀሳብ አስተያየት ይጨምርበት። ሀይምዬን ቅመሟን አይዞሽ አለንልሽ እንላት። ብሩክንም እንደዛው አንድ እንዲሆኑ ብቻ እናደርግ። ሌላ ሀሳብ ሰጡ ሰዎች፣ በእናታችሁ መተቀል ትችላላችሁ። ሲጀመር ምንም የሰው ደስታ ያስደስታችሁ፣ ውሸት ከአንገት በላይ እንወዳቸዋለን ናናን ስላላችሁ፣ ግን የእነሱን መውደቅ የእነሱን ተስፋ እንዲያጡ ፍቅራቸውን እንዲቀዘቅዝ እንዲጠፋ ነው እያደረጋችሁ የምትገኙት። ግን ፈጣሪ ከፈቀደላቸው እናንተ ምንም አታመጡም። ሀይሚ ብሩክ ወደፊት